ግብርና የኢትዮጵያ አርሶ አደሮች የዕለት ጉርስ ማግኛ የገቢ ምንጭ፣ የሀገሪቱ ደግሞ የኢኮኖሚ የጀርባ አጥንት ነው። ከሰባ በመቶ በላይ የሀገሪቷን ሕዝብ ስራ ላይ ያሰማራ እና የውጭ ምንዛሪ ግኝት የማስገቢያም ነው። ኢትዮጵያ የተለያዩ የግብርና ምርቶችን ለውጭ ገበያ በማቅረብ ላይ ብትገኝም ከዘርፉ በሚገባት ልክ እየተጠቀመች እንዳልሆነ ይገለጻል። ስለሆነም መንግስት የሀገራዊ ኢኮኖሚ መሰረት የሆነውን የግብርና ልማት ለማዘመን በርካታ አዳዲስ እሳቤዎችን ተግባራዊ እያደረገ ይገኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስልጤ ኤፍ ኤም 92.6 ሬዲዮ አድማጮቻችን፣ በዛሬው ወቅታዊ መሰናዷችን በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የመሬት ኩታ ገጠም አጠቃቀም ስርዓት የግንዛቤ መፍጠሪያ መድረክ ላይ ተገኝተን ያዘጋጀነውን አንድ ፕሮግራም ልናደርሳችሁ ወደድን። አንዋር ደዴነኝ፣ እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን የአክብሮት ግብዣችን ነው። በመድረኩ የፌዴራል የክልል፣ የዞንና የወረዳ ባለድርሻ አካላት ተገኝተዋል። በመድረኩ ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኦስማን ስሩር መንግስት የሀገራዊ ኢኮኖሚ መሰረት የሆነውን የግብርና ልማት ለማዘመን በርካታ አዳዲስ እሳቤዎችን ተግባራዊ እያደረገ ይገኛል ብለዋል። ባለፉት ሰባት ዓመታት ግብርናን ለማዘመን በተሰሩ ስራዎች አበረታች ውጤት መገኘቱንም አቶ ኦስማን ስሩር ገልጸዋል። በተለይም የቴክኖሎጂ አጠቃቀምን የሚያበረታቱ ምርትና ምርታማነትን የሚያሳድጉና የአርሶ አደሩን ተጠቃሚነት ከፍ ለማድረግ የሚያግዙ የሕግ ማዕቀፎች ተዘጋጅተው ተግባራዊ እየተደረጉ እንደሚገኙም ተናግረዋል። ከእነዚህም መካከል የመሬት አጠቃቀምና አስተዳደር አዋጅ ተጠቃሽ መሆኑን የገለጹት አቶ ኦስማን በተሰሩ ስራዎችም አበረታች ውጤት እየተመዘገበ እንደሚገኝ ገልጸዋል። በቅድሚያ ዛሬ በአጭር ጥሪ ለዚህ መሬት ኩታ ገጠም አስተዳደር ስርዓት የግንዛቤ ፈጠራ መድረክ ጥሪያችን አክብራችሁ ሁሉ ተገኛችሁ እጅግ አድርጌ በጣም ማመስገን እወዳለሁ። እንግዲህ የሀገራችን የኢኮኖሚ መሰረት የሆነውን ግብርና ለማዘመን መንግስታችን በርካታ ተግባራትን እያከናወነ ይገኛል። ከሚያከናወናቸው ተግባራትም አንዱ ግብርና እንዲዘምን ምርትና ምርታማነትን ለማሳደግ የቴክኖሎጂ ሽግግር ለማምጣትና የአርሶ አደሩን ሕይወት ለመቀየር ገቢ ለማሳደግ እችን ሀገር ከድህነት ለማውጣት ዘርፈ ብዙ ስራዎች ባለፉት ስድስት ሰባት ዓመታት ሰርተዋል። ውጤቶቹም ተገኝተዋል። ተግባራዊ የተደረገ የሚገኘው መሬትን በኩታ ገጠመ ደራጅቶ ማልማት የአርሶ አደሩን የተሻለ ተጠቃሚነት የሚያረጋግጥ መሆኑን የገለጹት አቶ ኡስማን ይህ ስርዓት በሌሎች ሀገራት ረጅም ዓመታትን ያስቆጠረ ተሞክሮ መኖሩንም ተናግረዋል። እየተሰራ ያለው ስራ በተለይ ግብርናችን በቴክኖሎጂ ተደገፈ እንዲሆን መካናይዜሽንን ለመጠቀም እንዲያስችል የተለያዩ የህግ ማቀፎችን የአሰራር ስርዓቶችን መንግስታችን አበጅቶ እየተሰራ ይገኛል። ከዚህም አንዱ የመሬት አስተዳደር እና አጠቃቀም አዋጅ ተጠቃሽ ነው። ሌሎቹም ከዚህ ጋር ተያይነት ያላቸው በርካታ የግብርናን ሴክተሩን ለማዘመን የሚያስችሉ የህግ ማቀፎች የፖሊሲ ስራዎች ተሰርተው ወደ ተግባር ተገብቷል። ዛሬ እዚህ የተገኘነበት ዋናው አጀንዳ ግብርናችንን ዘማኔውን ቀጣይነቱን ለማረጋገጥ የህዝባችንን ጠቃሚነት ለማረጋገጥ የሚያስችል የተበታተነውን መሬት አሁን አርሶ አደሮቻችን መሬታቸው እዚህም እዛም ተበትኖ በመኖሩ ምክንያት ለጊዜ ለጉልበት ብክነት ለምርታማነት እድገት ማነቆ ወደ ችግር እያጋጠመን ያለ ስለዚህ ይህን ችግር ለመፍታት አሁን በኢፍድሪ ግብርና ሚኒስቴርና በጂይ ዜድ አማካይነት ፓይለት የሙከራ የላንድ ኮንሶሊዴሽን መሬትን በኩታ ገጠም አደራጅቶ የአርሶአደሩን ዘመናዊ የአሰራር ስርዓት አዘምኖ የአናኗር ስርዓቱንም አዘምኖ ግብርና ውጤታማነቱን ቀጣይነቱን እና የግብርና ሽግግሩ ማምጣትን እንዲያስችል የሙከራ ስራ በሁለት ዞኖች በኢፍድሪ ግብርና ሚኒስቴርና በክልሉ ግብርና ቢሮ በተመረጡ በምስራቅ ጉራጌ እና በስልጤ ዞን ሁለት ወረዳዎች ሁለት ቀበሌዎች ላይ የሙከራ ስራ ይሰራል። ዛሬ የሙከራ ሥራውን ከመግባታችን በፊት ብዙ ጊዜ ሥራዎች ቀጥታ ከማዕከል ወደ ጣቢያ ይወርዳል። በየደረጃው የሚመለከታቸው መሪዎች በጉዳዩ ላይ በቂ እውቀት በቂ ግንዛቤ ሳይዙ ሥራውን ማውረድ ስራውን ውጤታማነት ላይ ይፈትናል። ስለዚህ ይህን ፈተና ለማለፍ አስቀድሞ በጉዳዩ ላይ የጋራ መግባባት መፍጠር አስፈላጊ ሆኖ ተገኝቷል። በመሆኑም ከኢፌድሪ ግብርና ሚኒስቴር እና ከጃይዜት ይሄን ፕሮግራም ከሚያስተባብሩ አካላት ጋራ ቢሮው በተስማማው መሰረት የክልል፣ የዞን፣ የወረዳ፣ የቀበሌ የሚመለከታቸው አካላት አንድ ቦታ ተነጋግረን ተወያይተን በአስፈላጊነቱ፣ በጠቀሜታው፣ በሚያስገኘው ፋይዳ ምንስ ዓለም አቀፍ ተሞክሮዎች አሉ። ይሄ ለእኛ ኢኖቬሽን ይሁን እንጂ ሌላ ዓለም ላይ ያረጀ ያፈጀ አሰራር ነው፣ ለእኛ ግን አዲስ ነው። ግን ይህን አዲስ ስራ የጋራ እውቀት ኖሮን ወደ ተግባር ከገባን ነገ ለአፈጻጸሙ አንድ እርምጃ ወደፊት ሊወዝን የሚችልበት እድል ስላለ ዛሬ የግንዛቤ ፈጠራ ስራ ይኖረናል። ይህ ግንዛቤ ፈጠራ እኔ የሚያመጣ ውጤት ፋይዳው ከፍ ያለ ነው ብለን እንጠብቃለን። እንኳን ደህና መጣችሁ መልእክት ያስተላለፉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው በተበታተነ የማሳ አጠቃቀም የሚፈለገውን ውጤት ማምጣት እንደማይቻል ገልጸው አሁን ላይ የኩታ ገጠም ማሳ ልማትን በማጎልበት የአርሶ አደሩን ምርትና ምርታማነትን ለማሳደግ እየተሰራ ነው ብለዋል። አዲሱ የመሬት አጠቃቀም ስርዓት የኩታ ገጠም ማሳ ልማትን በማጎልበት የአርሶ አደሩን ምርትና ምርታማነትን የሚያሳድግ መሆኑንም ገልጸዋል። መሬት ውድ ሀብት ምንጭ ነው። መሬት አስተዳደር እንግዲህ በተለይ የመሬት ተጠቅመን የምግብ ዋስትናችንን ለማረጋገጥ የምግብ ሉዓላዊነትን ለማረጋገጥ ምርትና ምርታማነትን ለማሳደግ ኑሮ ውድነትን ለማረጋጋትና የስራ እድል ለመፍጠር አይነተኛ ሚና አለው። ከዚህም በመነሳት መንግስትም ሆነ አጋሮቻችን ለዚህ ልዩ ትኩረት ሰጥተው በዞናችን በ2003 ጀምሮ የሁለተኛው የመሬት ልኬት ስናደርግ ቆይተናል። በ2016 ልኬቱ ሙሉ በሙሉ ተጠናቋል። በሁሉም ወረዳዎች የተለኩ መሬቶችም ሙሉ ጥራታቸውን ጠብቀው ወደ ብሔራዊ የገጠር መሬት መረጃ ስርዓት ውስጥ እንዲገባም ማድረግ ችለናል። በዚሁም አስር ወረዳዎች በመጠቀም የመሬት ተጠቃቀም መብትን የማስተላለፍ ስራ ተጠናክሮ የሚቀጥል ይሆናል። ይሁን እንጂ የአብዛኛው መሬታችን እንደሚታወቀው በግለሰቦች በተበታተነ መልክ የሚያለሙበት ሁኔታ ነው ያለው። የኩታ ገጠም እርሻ የጀመርን ቢሆንም በዚህ የተበጣጠሰ ሂደት ደግሞ የምንፈልገውን ውጤት እያመጣን እንዳልሆነ ታይቷል። በተለይም የሜካናይዜሽን ቴክኖሎጂን በመጠቀም ምርትና ምርታማነትን ከፍ ለማድረግ የሚኖረው አስተዋጽኦ ከፍተኛ መሆኑን አቶ ዘይኔ ገልጸዋል። ይህ በመሆኑም በተለይ ለሜካናይዜሽን እርሻ ፈተና የሆነ በመሆኑ በቀጣይ ይህን ሊያስተካክል የሚችል ስርዓት ተጀምረዋል። አርሶ አደሮች እንግዲህ አነስተኛ ማሳዎች ላይ ተስፋ በመቁረጥ ህጋዊ ባልሆነ መልክም መሬታቸውን እያከራዩ እንደነበር እናውቃለን። ይህ የመሬት አጠቃቀም ልኬት ካለቀ በኋላ በህጋዊ መልክ የማከራየት እና የመጠቀምና ብድር የማግኘት እድላቸውም በከፍተኛ ሁኔታ ተሻሽለዋል። አሁን የጀመርነው የገጠር ኮሪደርም ለዚህ ሊያግዝ በሚችል መልኩ የጀመርናቸው ስራዎች ቀጣይ የሜካናይዜሽን ስራ ለመስራትና የአርሶ አደሩን የተሻለ ምርት ለማግኘት ወሳኝ እንደሆነ ተወስደዋል። ለዚህም የሚያግዝ በሀገር አቀፍ ደረጃ እንግዲህ የማሳ ማመጣጠን የላንድ ኮንሶሊዴሽን ስራ ለዚህ ምቹ አጋጣሚ እንደሆነ ወስደናል። ዛሬ እንግዲህ በጅዝድና በሌሎች አጋሮቻችን ድጋፍ እነዚህ የተጀመሩ ስራዎች ለማጠናከር የተጀመረው ስራ በተለይ በልዩ ሁኔታ የፓይለት ድጋፉ በዛሬው እለት በእኛ ዞንና በምስራቅ ጉራጌ ዞን ይፋ የሚደረግ በመሆኑ በወራቤ ይሄ መድረክ በመዘጋጀቱም አዘጋጆችና ይሄን ፕሮግራም ስፖንሰር ያደረጋቸው አካላት እጅግ አድርጌ ማመስገን እወዳለሁ። አዲሱ የመሬት ተጠቃቀም ስርዓት ምርታማነትን የሚያሳድግ የተፈጥሮ ጥበቃን የሚያጠናክርና የአርሶ አደሩን ተጠቃሚነት የሚያረጋግጥ ስለሆነ እንደ ዞን በተገቢው መንገድ ተግባራዊ ይደረጋልን ብለዋል። እንግዲህ ይህን ስናጠናክር ምርትና ምርታማነታችንን እናሳድጋለን። በተለይ በእውቀት የተመሰረተ የግብርና ስራ እንዲሰራ ትልቅ አገዛ ያደርግንናል። የመሬት ተጠቃቀማችን እንዲሻሻልና የተፈጥሮ ሀብታችንም እንድንጠብቅ ትልቅ አስተዋጽኦ አለን በዚህ ሂደት የኑሮ ውድነትን ለማረጋጋት የስራ እድልን ለመፍጠር አይነተኛ ሚና እንደሚጫወትልን ወስደን በዚህ በደስታ ለመስራት ዝግጅት አጠናከናል። በዚህ በኩል ባለድርሻ አካላት ይሄ ስኬታማ እንዲሆን በርትታችሁ እንድሰሩ በዚሁ አጋጣሚ ጥሬን እያቀረብ፣ ዞኑን ለዚህ ፕሮግራም ስኬት የበኩሉን አስተዋጽኦ ለማድረግ ዝግጁ መሆኑን በዚሁ አጋጣሚ እየገለጽ መድረኩ የተገኙት የኢፌድሪ ግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም ስራ አስፈጻሚ አቶ ትዕግስቱ አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ አርሶ አደሮችን ዘርፈ ብዙ ተጠቃሚ የሚያደርግ መሆኑን ገልጸዋል። የዛሬው ፕሮግራም ዋናው አላማችን ከፌዴራል መንግስት ጋር እና ከክልሉ መንግስት ጋር የሚሰራ የጀርመን መንግስት በጎ አድራጎት ድርጅት አለ፣ ጂአይዚ ይባላል። በአካባቢያችሁ ያለውን አንደኛው ችግር የመሬት መበጣጠስ ችግር ላይ ስራዎችን ለመስራት ሀሳብ ይዞ መጥቷል። ለረዥም ጊዜ ከኛ ጋር በመሬት አስተዳደር ጉዳይ ላይ እየሰራ የነበረ ነው። አሁን ደግሞ ይሄ የተበጣጠሱ መሬቶችን ምን እናድርጋቸው፣ ምርትና ምርታማነታቸው እንዲበዛ ታቁታላችሁ፣ በእነዚህ መሬቶች ላይ ስራዎችን መስራት አለብን የሚል ሀሳብን ለመተግበር የአመራር አካሉ ግንዛቤ ምን ያህል ነው ምን ያህል ፍላጎት አለ? አርሶ አደሮች ከመሬታቸው ጋር በቀጥታ የሚሰሩትና የአርሶ አደሩ ተወካይ የሆኑ ደግሞ ሰዎች ምን ያህል ያንን ችግር ያውቁታል። ያን ችግር ምን ያህል ውስጣቸው ገብቷል የሚሉ ነገሮች ላይ እንወያይ፣ ግንዛቤያቸውን እንጨምር ከሚል የተነሳ ነው። ስለዚህ በከፍተኛ ደረጃ በመንግስት በክልሉ መንግስትም በፌዴራል መንግስትም የሚታወቅ ስራ ነው ማለት ነው። ከፍተኛ ፍላጎት አለ። አሁን በእናንተ ከመጣችሁበት ቀበሌ ላይ የሆነ ሰርቶ ማሳያ ስራዎች መስራት ይፈልጋል። በአካባቢያቸው ላይ ከዚህ ቀደም የመሬት አስተዳደር ስራ በሰፊው ተሰርቷል። አንደኛው የመሬት አስተዳደር ጥቅሙ መልካም አስተዳደር ማስፈን ነው። መልካም አስተዳደር ስንል ሰዎች ወይም አርሶ አደሮች ጊዜያቸውን በመሬት ግጭት በውርስ ጊዜ ወይም በይገባኛል ጥያቄ ጊዜ ወይንም ደግሞ ብድር በሚፈልጉበት ጊዜ፣ መሬት በሚያከራዩበት ጊዜ የተለያየ ክርክሮች ይነሳሉ። አብዛኛው ክርክሮች በሽማግሌዎች ይፈታሉ በቀበሌ ደረጃ። ሌሎች ክርክሮች ደግሞ በጣም ገፍተው ወደ ወረዳ ፍርድ ቤት ይሄዳሉ። በእነዚህ ክርክሮች ምክንያት አርሶ አደሩ ማሳው ላይ ማሳለፍ ያለበትን ጊዜ በፍርድ ቤቶች አካባቢ ወይም ከሽማግሌ ጋር ሲወያይ ይቆያል የሚል ጥናት ያሳያል። ስለዚህ ይሄን ችግር ለመፍታት አንደኛው መረጃ እንዲኖረው እያንዳንዱ አርሶ አደር መረጃው የመሬት ባለቤቱ ነኝ የሚለው መረጃ እንዲኖረው መሬታችሁ ተመዝግቦ ተለክቶ ሰርተፍኬት ተሰጥቷቸዋል። አንድ ነገር ነው። ከዛ ሰርተፍኬት ከተሰጣችሁ በኋላ እንደገና መሬታቸውን በመጠቀም ወይም ይሄ የመጠቀም መብታቸውን በመጠቀም ብድር አገልግሎት እንዲያገኙ የሚያስችል ልክ አሁን ሚያዝያ ላይ የወጣ አዋጅ አለ። የገጠር መሬት አስተዳደርና አጠቃቀም አዋጅ ይባላል። የአዋጅ አዋጅ ምን መብት ሰጠል? አርሶ አደሩ እያንዳንዱ አርሶ አደር የመሬት የመጠቀም መብቱን ሰርተፍኬቱን በማስያዝ ከአነስተኛ ባንኮች ከትላልቅ ባንኮች ሄዶ በዋስትና በማያሳዝ ብድር መውሰድ ይችላል ተብሎ ተፈቅዶለታል። ከዚህ በፊት የሌለ መብት ነው። እያንዳንዱ አርሶ አደር ብድር ያገኘ የነበረው በቡድን ከአነስተኛ የፋይናንስ ተቋማት ወይንም ከአራጣ አበዳሪ ከጎረቤቱ ከዘመዱ ነበር ብድር የሚያገኘው። ንብረት ከፍተኛ ንብረት መሬትን ይዞ ማለት ነው። መሬት ከፍተኛ ሀብት ነው። ያም መሬት ግን አስይዞ መበደር አይችልም። አስይዞ ተጨማሪ የማሽነሪዎችን መግዛት አይችልም ነበር። ወይም በብድር ምርጥ ዘር ማዳበሪያም፣ ወይም ተጨማሪ ከብት እርባታ ልትሰጥ ወይም ሱቅ ልክፈት ወይም ባጃጅ ልግዛ ቢል መሬት እያለው መሬቱን አያስይዝም። የከተማ ሰው ግን ትንሽ መኪና ካለው መኪና ያስይዛል፣ ማሽን ካለው ማሽን ነው ያስይዛል፣ እቤት ካለው እቤቱን ያስይዛል። የገጠሩ ማህበረሰብ ግን ያንን መብት አልተሰጠውም ነበር፣ በህግ አልተሰጠውም። አሁን ግን በህግ ተሰጥቶታል። እያንዳንዱ የገንዘብ ተቋማት ማንኛውም የፋይናንስ ተቋማት የማበደር ግዴታ አለበት፣ መሬቱን አስይዞ መሬት ደግሞ ሲያሲዝ መብቶች አሉት። እስከ መሸጥ የሚሄድ አይደለም፣ መብትን የመጠቀም መብት ነው። ለባንክ የሚያስይዘው ለሶስት ዓመት፣ ለአራት ዓመት፣ ለአምስት ዓመት ሁሉ ውል ተዋውሎ ነው። ያ አንድ። ለምንድን ነው ይሄ ዓላማ የተወሰደው? እያንዳንዱ አርሶ አደር የኢኮኖሚ ጥገኝነቱን ለመቀነስ ነው የተፈለገው። ስለዚህ ወደ ዘመናዊ እርሻ ወደ ዘመናዊ ከተማ ልማት እንግባ ነው ጥያቄው። የተሻለ ህይወት፣ የተሻለ ገቢ የሚያገኝ አርሶ አደር እንፍጠር። በቃ ህይወቱ የተለወጠ እንደ አባቶቻችን አሁን እናንተ አያቶቻችሁ አባቶቻችሁ እንደኖሩት የተቀራረበ ነው የምትኖሩት፣ ግን ልጆቻችሁ እንደዚያ መኖር የለባቸውም። መሬቶቹ እንዲረከቡ የበለጠ ምርታማ እንዲሆን መሬቱ ምን ማድረግ አለብን? ለእነሱ አስተሳሰብ ለዘመናዊነት የቀረበ መሆን አለበት። ያንን እንዲመጣ ምን እናድርግ ነው ያ መሬት የእርሻ መሬት ዘመናዊ እርሻ የሚታረስበት መሆን አለበት ነው ትልቁ ዓላማ። ስለዚህ ድርጅት ይሁን ኢንተርፕራይዝ ይሁን በእርሻው ላይ ያንን እንጠቀም የሚለውን ሀሳብ ነው። ስለዚህ ብድር አገልግሎት ስንል ያ ነው። መሬታችሁን አስፈታችሁ እንድታረሱ። ለምንድን ነው ኮምባይነር ትራክተር የማትጠቀሙት? ለምንድን ነው በሬ የምትጠቀሙት? ለምን መስኖ አይገባም? በእያንዳንዳችሁ ደጅ ላይ በጣም የተደራጀ መንገድ ለምን አይገባም? በቃ እነዚህ ኤሌክትሪሲቲ ለምን አይገባም? ስለዚህ እነዚህ ሁሉ እንዲገቡ ምን እናድርግ ነው። ስለዚህ አንደኛ የብድር አገልግሎት ተጀመረ። የብድር አገልግሎቱ ምንድነው? ገንዘብ ማስጋኛ ዘዴ ነው። ከጎረቤት አትበደር ሄደ ግን መበደር ትችላለ። ከዛ የመሬት ክራይ ደግሞ በሰፊው ተፈቀደ። መሬት የሌለው ሰው ከሌላ ሰው ተከራይቶ እንዲወስድ ተከራየ ማለት ማለት ነው። አርሶ ለሶስት ዓመት ለአራት ዓመት ያርሳል፣ የክራይ አገልግሎት ይከፍላል። በቃ ስለዚህ በህጋዊ መንገድ ማከራየት እንዲችሉ ተፈቅዷል በአዋዡ ህጋዊ ሄዶ ፍርድ ቤት መሬት አስተዳደር አስመዝግበው ለዚህ ነው ያህል ጊዜ። ለምንድን ነው መሬቱ በሚከራይበት ጊዜ የበለጠ ገቢ ያስገኛል። ሰውየው ከሚያርሰው አዲስ የመጣው ሰውዬ የሚያርሰው ገቢ ያስገኛል። አሁንም ምርትና ምርታማነትን ለመጨመር ነው። እናንተን የበለጠ አርሶ አደሩ የበለጠ ገቢ እንዲኖረው የሚያስችል ስራዎች ነው የሰራ ነው። አሁንም የመጣው ስራ ይሄ የመሬት የመቀላቀል የተበጣጠሱ መሬቶች ከሚኖሩን አንድ ሰው አስር መሬት ላይ ሄዶ ከሚያርስ ለምንድ ነው መሬቶቹን አጠጋግቶ ስፋታቸው እንደተጠበቀ አምስት መሬት ለምን አይኖርም? አምስት መሬት ከሚኖረው እነዛ መሬቶችን ቀላቅሎ ከሌላ ሰው ወስዶ ተለዋውጦ ሁለት መሬት ለምን አይኖረው? ለምን መቶ ኪሎ ሜትር ይሄዳል? አስር ኪሎ ሜትር ሄዶ ሰርቶ ለምን አይመለስም? በቃ ይህንን ነው። መሬት የሚቀንስ ነገር የለም፣ መሬቱ ነው ግን፣ መሬት መቀላቀል ከጓደኛ ጋር ከዘመድ ጋር ቀላቅሎ ማስፋት ድሮ ነበረ። ሰፊ ነበር መሬቱ። ግን ሰው ሲበዛ ዘመናዊ ስላልነበርን እያካፈልን ዘዴ፣ ስለዚህ በምን ዘዴ እንስራው የሚለውን ትንተና ለማቅለልና ለእናንተ ለማመቻቸት ነው ፕሮጀክቱ እዚህ ጋ ከመንግስት ጋር ተስማምቶ የመጣው። እንዲሁም የማዕከላዊ ኢትዮጵያ ክልል የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ስራ አስኪያጅ አቶ አብዱልሐፊዝ ሁሴን መንግስት በየጊዜው የአርሶ አደሩን ተጠቃሚነት ከፍ የሚያደርጉ የተለያዩ ስራዎችን እየሰራ መሆኑን በመግለጽ አሁን እየተሰራበት የሚገኘውን የኩታ ገጠም ማሳ አጠቃቀም እንደ አብነት አንስተዋል። እንደምታውቁት መንግስት የአርሶ አደሩን ሕይወት ለመቀየር ብዙ ስራዎችን ይሰራል። በተለይ አርሶ አደሩ ተጠቃሚ የሆነው በመሬቱ እንደመሆኑ መጠን መሬትን የሚያሻሽሉ ስራዎች ይሰራሉ። አንዱ ቅድም አቶ ትግስቱም ሲለው እንደነበረው መሬት መለካት ነው። ዘመናዊ በሆነ መልኩ ተለክቷል። ደብተር ተሰጥቷል። ደብተር ከተሰጠ በኋላ ደግሞ መሬቱ ወደ ዘመናዊ መሬት መረጃ ስርዓት ገብቷል። ከገባ በኋላ ደግሞ በደብተሩ ተጠቃሚ እንዲሆን ብዙ ስራዎች ሲሰሩ ቆይተዋል። በተለይ የክራይ አገልግሎት መሬቱን አከላይቶ ተጠቃሚ የሚሆኑበት ሁኔታ መፍጠር፣ እንደዚሁም ደግሞ ደብተሩን አስይዞ ብድር ወስዶ ለተለያዩ ግብርና ስራዎች የሚያወሉበት ስራዎች እየተሰሩ መጥተዋል ማለት ነው። ከዚህ በተጨማሪ አሁን ደግሞ እየተሰራ ያለው የበለጠ ዘመናዊ ለማድረግ መሬቱን ኩታ ገጠም ማድረግ ስራ እየተሰራ ነው ማለት ነው። ስለዚህ ይሄ ምናልባት ስራ እንደ ሀገራችን አዲስ ነው። ከሀገራችንም ለክልላችን አዲስ ነው። ለክልላችን ደግሞ እናንተ ተመርጣችኋል ማለት ነው። ስለዚህ ለዚህ ስራ እናንተ መመረጣችሁ እድለኞች ናችሁ። ስለዚህ ይህን ምሁራን ይህን እድል ሰጥተውናል። ይህን እድል እንዴት አድርገን እንጠቀም ነው የዛሬው መድረክ ዋና አላማው ማለት ነው። እድል ስለተገኘ ብቻ እድል ሊሆን አይችልም። እድልን ወደ እድል ትክክለኛነት እድል ልንቀይር የምንችለው እኛንን እነማን ናቸው? ይህንን ወደ እድል ሊቀይሩ የሚችሉት ሲባል ደግሞ ተጠናና እዚህ ቤት ውስጥ ያሉ ሰዎች ናቸው ዛሬ እዚህ ቤት ውስጥ እነማን አሉ ከተባለ ከፌደራል ጀምሮ እስከ ቀበሌ ድረስ ያሉ አካላት በዚህ መድረክ ላይ ይገኛሉ ማለት ነው እንደዚሁም ከረጂ አካላት ጋር ሁሉም አለ ማለት ነው ስለዚህ ይህን ስራ በስኬት ሌሎች አካባቢዎች ላይ ለማስፋት የሚያስችልን ስራ እንዴት ሰርተን ውጤታማ እናርግ የሚል ነው ማለት ነው የመድረኩ ዓላማ ስራው እጅግ በጣም የሚጠቅም የአርሶ አደሩን ህይወት ወደ በለጠ ዘመናዊነት የሚያሸጋግር ተጠቃሚ የሚያደርግ ስራ ነው። በተፈለገው መልኩ ይሄን አካባቢ አሁን በሚባለው መልኩ ሰርተን መሬት ላይ ካወረድን ከመላው ኢትዮጵያ ይሄን ስራ ሊያዩ ብዙዎቹ ይመጣሉ። ከዚህ በኋላ በእርግጠኝነት ማለት ነው የአገራችን ግብርና የአገራችን ገጠር በነገራችን ላይ ሊሄድ የሚችለው ወደዚህ ነው። አሁን ወደምንሰራው ስራ ነው። እኛ ግን ቀድመን ጀመር ነው። ስለዚህ ከኋላ የሚጀምሩት አካላት ይህ ስራ ወደዚህ ለመግባት ሲፈልጉ እኛን መጥተው ያለው ግዴታ ነው። ስለዚህ አካባቢያችን የቱሪዝም አካባቢ ሊሆን እንደሚችል ማሰብ መቻል አለብን። ስራው እጅግ በጣም የሚያማልል ተስፋችን የሚያለመለም ስራ ነው፣ መሬትን ኩታ ገጠም ማድረግ ማለት ነው። መሬት ኩታ ገጠም እየሄድን እየሄድን ብዙ ጥቅም ነው ያለው። መሬትን ኩታ ገጠም ማድረግ ብቻ አይደለም፣ መሰረተ ልማት አለው፣ እንደሚገለጸው ቀጣይም እንደምታዩት። ስለዚህ ዘርፈ ብዙ ጥቅም ያለው ስራ እንደመሆኑ መጠን ይህንን ስራ በጣም ውጤታማ ማድረግ መቻል አለብን። ውጤታማ ሊያደርጉ የሚችሉ አካላት ተቀናጅተዋል። እዚህ ቤት ውስጥ ሁሉም አሉ። የኩታ ገጠም ማሳ አጠቃቀም ስርዓት በስራ ላይ መዋሉ የገንዘብ ጉልበትና ጊዜ ብክነትን የሚታደግ ከመሆኑን ባሻገር ምርትና ምርታማነትን የሚያሳድግ መሆኑን የመድረኩ ተሳታፊ አርሶ አደሮች እንዲህ ገልጸዋል። መታ ዳን እና እኔ አሁን በመጣው ፕሮጀክት፣ ስለዚህ እኔ ይህ ፕሮጀክቱ መምጣቱ በጣም አስደስቶኛል። እኔ እንደውም ነገ ከነገ ወዲያ ይደርሳሉ ቢደርስ የሚል ደስተኛ ሆኜ ጠብቀዋለሁ። ይህንንም ደስ ያለኝ ምክንያቱ የመሬቱ ኩታ ገጠሙ መምጣቱ ማለት ነው። እኔ በራሴ የተገነዘብኩን ነገር መሬት አስር ቦታ አምስት ቦታ የተቀመጠው መሬት በጣም አስቸጋሪ ነው። እኔ የተገነዘብኩን ነገር ቢኖር አስቸጋሪነቱ ምንድን ነው? ይሄ በእርሻም ጊዜ ትላክተር ገብቶ እንዲያርስ ያው የኔ መሬት አስር ቦታ ከሆነ በጣም ወጪ ሊጠይቀኛል። እኔ ራሴ ማለት ነው። የነዳጅ ችግር ሊኖርበት ይችላል። ደግሞ የመንገድም እንትን ችግር ስለሚኖርበት በጣም አስቸጋሪ ሆኖ ይታየኛል። ኮምባይነር ደግሞ ሲገባ አሁን እኔ መሬት ሶስት አራት ቦታ ከሆነ የሆነ የመግባያ ነገር ይላል። ኤ ኮምባይነሩ እራሱ ለመጠቀም በአንድ ቦታ ያለው መሬት እንዲህ አንድ ቦታ ቢሆን ያ መግባያው አንድ ክፍያ አንድ ሆኖ ነው የሚከፍለው። አራት ቦታ ከሆነ ለአራቱም ቦታ በደላላ በሚል በሚል ለአራቱም ቦታ ክፍያ ይጠይቀኛል የመግባያ ተብሎ ማለት ነው መሬቱ አንድ ቦታ ቢሆን የአንድ የሚከፍለው አንድ አሁን ለምሳሌ መግቢያው አንድ ብቻ ይሆናል ማለት ነው። በጣም የተገነዘብኩን ነገር ቢኖር ሌላ መንገድ ደግሞ አሁን ይሄ ነገር ቢሳካልን መንገድ በየአካባቢው ይወጣል የተባለው በጣም አስፈላጊ ነው። የመንገዱም ችግር ስለነበረብን ማለት ነው ለእርሻም አሁን ሂላችን ለመሰብሰብ ገበያም ለማቅረብ መንገድ ሲኖር ነው። እሱም በጣም ደስ ይለኛል። ዋናው እኔ የተረዳኋቸው አንድ መንገዱን፣ ሁለተኛ የመሬት ኩታ ግጥሙ በጣም ውጤታማ ነው ብዬ ተደስቼ ማለት ነው። ይሄ ነገር መቼ ይሳካልኛል? ቶሎ ይሳካል ወይ? ይሄ የተጀመረ ፕሮጀክት አስቸካይ ሆኖ ለዚህ ስራ ያበቃናል ወይ ብዬ ነው የጠበቅኩ ያለሁ። ምናልባት እኔ ከዳሎቻ ወረዳ ከመታያ ዳንጌን የመጣሁት ይሄ ጂአይዜድ ከመጣ እስካሁን ግንዛቤው መሰር ከጀመረ በኋላ እኛ ካለን ከህብረተሰቡ ጉጉታ አንጻር ይሄ ጂአይዜድ በቼ እኛ ጋር ደርሶ አርፎ እኛን ይቀይርናል ከሚል አንጻር ነው። ምክንያቱም አሁን ወንድሜም የመጥቀስ ነገር ጀምሮታል። እኛ መኪናዎች እና ትራክተሮች በገቡ ሰዓት ከተለያየ ወጪዎች እየበዙብን ለተለያየ ላልተባለ ወጪ እየተዳረገ ነበር። አሁን ግን ቀጣይ ልማትና ምርትና ምርታማነታችን ለማሳደግ ሰፊና እኛን ይቀይራል፣ ትውልድን ይቀይራል ከሚል አንጻር ህብረተሰቡ ይሄ ጂይዘ ድማቸው እኛ ገደርሶ አርፎ እኛ ተቀይረን ህብረተሰባችን ይቀይራል የሚል ነገር ሰፊ ጉጉታ ያለው። ከዚህ መንጻር ቀበሌያችን አስፋልት አቋርጧት ያልፋል። የተለያዩ መንገዶች አሉ። ለስራና ምርትና ምርታማነት ለማሳደግ አርሶ አደሩ ተቀይሮ ትውልድ ሌላ ትውልድ እንዲተካና ሌላ ትውልድ እንዲፈጠር ጭምር ህብረተሰባችን መቼ ጃይዘ ድርጅት ደርሶ እኛ ጋር አርፎ ይቀይራል ይቀይረናል የሚል ነገር ነው። ሌላው ከመንገድ ጋር አንፃር ያሉ እኛ የሰራ ነው ነገር ምርታችን ከዚህ በፊት አምርተን እንዴት እንደምናወጣ ብዙ ስቃይና ችግሮች ያሉበት ሁኔታ ነበር። ከምርት አንጻሩ አንድን ምርት አውጥተን አምርተን እንኳን ምርታችን በስብሶ እየጠፋበት ሁኔታ ነበር። አሁን ግን ህብረተሰባችን መቼ ነው እኛ ደርሰን እናያለን? ወይ ይሄ ልማት የተባለ እውነት ሆናል እኛ ያርፋል ወይ የሚል ነገር ሰፊው ይናያለው ሰፊ እና ያለው በጣም በጉጉት ያለ የሚንጠብቅ ይሆናል። ከዚህ አንጻርም እኛ ከዚህ በፊት የነበርንበት ሁኔታ እንዴት እንደሆነ ያመረት ነው እንዴት እንደሚሸጠው ካለን ከማብራት ከተለያዩ ነገሮች ካሉብን ጉድለቶች አንጻር አሁን ወዴት ይሄን ነው ትውልት ወዴት እየሄደ ነው የሚለው ነገር ህዝቡ በጣም የጠበቀና እኛ በጣም ደስተኛ ሆነን ዝግጁ ሆነን መጠበቅ ነው። እኛ ባለን ነገር ጀይዘት እንደዚህ ያክል ከሆነ እኛ ህዝብ ትንሽ ከደገፉት ካገዙት ራሱ የሚጠቅም የምንቀሳቀስ ጀሎስ ተሰጠኝ። አመሰግናለሁ። አባሱ መር ከጆሌ ሁለትና ሶስት ነው። ያው አሁን የተጠቀሰው ፕሮጀክት ያውኛ ሰፋ ባለመልኩ በቀበሌ ደረጃ ተወያይተንበታል። ያው በመጀመሪያው ቀን ነው አርሶ አደሩ መጀመሪያ ስብሰባው ተጠርቶ የወጣ ቀን ነው፣ ሀሳቡ እንደሰማ ሙሉ ፈቃደኝነቱን የገለጸው ማለት ነው። ስለዚህ አሁን የመሬቱ መበጣጠስ እንደ ጆሌ ሁለት እና ሶስት በከፍተኛ ሁኔታ ግማሽ ግማሽ ጥማድ የተበጣጠሰበት ሁኔታ ነው ያለው። ይሄ ደግሞ ምን ያህል ዋጋ እንደሚያስከፍል ያውኛ አርሶ አደሮቹ እናውቃለን። በሮች ጠምተን እንወጣለን። አንዱ ጋ ከሀያ ከሰላሳ ደቂቃ በላይ የሚያስኬድ ነው። እዛ ጋር እናርሳለን። እንደገና በሮቹ አሁንም ቀንበር ሞፈር ተሸክመን እንደገና ያኛው ማሳ ነው የምንሄደው። ስለዚህ ይሄ ጊዜ ከመቆጠብ አንፃር ማሳ ኩታ ገጠም ማረጉ ለአርሶ አደሩ ትልቅ እፎይታ ነው የሚሆነው። ምክንያቱም መሬቱ በተበጣጠሰ ልክ ማለት ነው ድንበር ላይ ካሉት ድንበርተኞቻችን ጋር ከባድ ጭቅጭቅ ነው የሚኖሩ። ድንበር መገፋፋት አለ። ኩታ ገጠም ሆኖ ግን አንድ ቦታ ላይ ከሆነ እነዚህን ነገሮች ሁሉ ይቀርፋል። ጊዜያችን ሁሉ ይቆጥባል። ማሳችን ለማየት አርሶ አደሩ አስር ማሳ ካለው አስሩ ቦታ ዞሮ ለመቆጣጠር ከባድ ችግር ነው የሚሆነው። ከብቶች አሉበት፣ የተለያየ ነገር ስላለበት አዳርሶ ማሳውን አይቶ ለመቆጣጠር እንኳን ከፍተኛ ችግር ነው የሚኖረው ማለት ነው። አንድ ቦታ ላይ ከሆነ ግን ሁለት ቦታ ላይ ሶስት ቦታ ላይ ከሆነ በቀላሉ ማሳ መቆጣጠርና ማሳ ማልማት ይቻላል። ስለዚህ ከዚህ አንፃር አርሶ አደሩ ሙሉ ለሙሉ ገብቶት አምኖበት ሁለትም ጊዜ ባደረግነው ስብሰባ በሙሉ ድምፅ ነው ደግፎ ያሳለፈው። ግን እኛ ችግር ነው ብለን የምንወስደው እንደ ጆሌ ሁለት እና ሶስት ሁለት ችግሮች አሉብን። ይሄ የመቂ ወንዝ የሚባል ለዘመናት አርሶ አደሩን ሲጎዳ የነበረ ወንዝ ነው ያው የወረዳችን አመራሮች ያውቁታል። ያው ክረምቱ ሲደርስ እንጮኋለን፣ በየዘመኑ ይገባሉ ቦታው ለማያት ማለት። ስለዚህ ከዛ ከመንደሩ በታች ያለው በዛ ወንዝ ይጥለቀለቃል። ይሄ ወንዝ መፍትሔ እስካልተበጀለት ጊዜ ድረስ እንዴት ነው ልናለማ ምንችለው የሚል ነገር ስጋቱ አለ። በእርግጥ በዘንድሮ ዘመን ያው ከፌደራልም ከወረዳም ገብተው አይተውታል። ዘንድሮ ይጀመራል የሚል ነገር አለ። ግን ሳይጀመር ክረምቱ እየገባ ክረምቱ ከገባ ደግሞ ወንዙ አይሰጥም ስለዚህ ለቀጣይ ምን ዋስትና አለን? ወደዚህ ልማት ለመግባት ትልቅ ችግር ነው ብለን የምንወስደው የዚህ ወንዝ ጥፋት ነው። ሁለተኛው የቅድም ሲጠቀሰ የነበረው የቆጨ መዘጋጃ ነው። መዘጋጃ ያው ከዛ በፊት እኛ በልምድ የምናውቀው ይከለላል በተወሰነ መልኩ እያደገ እየለማ እየሰፋ እየሰፋ ነው የሚሄደው። የኛው ግን ወረርሽኝ በሆነ አይነት ነው። አርሶ አደሮችን በሙሉ ባካለለ መልኩ ነው መዘጋጃ እየተባለ ያለውና እነዛ ነገሮች ልክ ሊኖራቸው አይገባም ወይ መዘጋጃው የሚለው ሀሳብ ለማንሳት ነው። ውድ የስልጤ ኤፍኤም ዘጠና ሁለት ነጥብ ስድስት ሬዲዮ አድማጮቻችን፣ በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የመሬት ኩታ ገጠም አጠቃቀም ስርዓት የግንዛቤ መፍጠሪያ መድረክ ላይ ተገኝተን ያዘጋጀነው ፕሮግራም እንዲህ ተጠናቀቀ። አንዋር ደዴ ነበርኩኝ በሌላ ፕሮግራም እስከምንገናኝ